ሰላም ጤና ይስጥልን ውድ ተመልካቾቻችን ከተወዳጁ ብስራት ኤፍኤም 101.1 የዩቲዩብ ቻናል ዘወትር እሁድ ወደ እናንተ የሚደርሰው ብስራት ሃይላይታችን እነሆ በቀጥታ ወደ እናንተ መድረስ ጀምሯል። ዛሬም የተለያዩ ርዕሰ ጉዳዮችን እያነሳሳን ትናንትና ምን አይነት ጨዋታዎች ተካሄዱ፣ ምን አይነት ስፖርታዊ ክንውኖች ነበሩ፣ ዛሬስ እና የትኞቹ ጨዋታዎች ውድድሮች ይከናወናሉ የሚለውን እያየን እየዳሰስን አብረን የተወሰነ ቆይታ እናደርጋለን። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ዘውድ በረሽሳ አብሬያችሁ እሆናለሁ። በቅድሚያ የምናነሳው የእንግሊዝ ሻምፒዮንሺፕ ፕሌይ ኦፍን ነው። የዓለማችን ውዱን ጨዋታ ማለት ነው። ትናንትና በእንግሊዝ ሻምፒዮንሺፕ ፕሌይኦፍ ወይም ደግሞ ከሻምፒዮንሺፑ ከፕሪሚየር ሊጉ አንድ እርከን ዝቅ ብሎ የሚገኘው ሻምፒዮንሽፕ ላይ የሚገኙና ወደ ፕሪሚየር ሊጉ የሚቀላቀሉ ሶስተኛውን ቡድን ለመለየት የሚደረገው የመጨረሻ ጨዋታ ትናንትና በዌምብላይ ተካሂዷል። እንደሚታወቀው ሊድስ ዩናይትድ እና በርንሊ ፕሪሚየር ሊጉ ላይ የተቀላቀሉ አንደኛ፣ ሁለተኛ ሁለተኛው ሆነው ሻምፒዮንሺፑን በማጠናቀቃቸው ፕሪሚየር ሊጉን የተቀላቀሉ ቡድኖች ናቸው። ከሶስተኛው ጀምሮ ያሉ ከሼፊልድ ዩናይትድ ጀምሮ እስከ ስድስተኛው ቡድን ያሉ ደግሞ እርስ በርስ የጥሎ ማለፍ ጨዋታ አድርገው የመጨረሻውን ጨዋታ የሚያሸንፉ ቡድን ሶስተኛ ኃላፊ ሆኖ ይታወቃል። ይህ ጨዋታ የዓለማችን ውዱ ጨዋታ ተብሎ ይነገርለታል። አንድ ክለብ ይህንን ጨዋታ በማሸነፉ ብቻ እስከ 200 ሚሊየን ፓውንድ ሴኪውር ያደርጋል ወይ ደግሞ የግሉ መሆኑን ያረጋግጣል። በዚህ ምክንያት የዓለማችን ውዱ ጨዋታ የሚባለው ይህ የሻምፒዮንሺፕ ፕላይኦፍ ጨዋታ ነው ማለት ነው። ትናንትና ተካሂደዋል። ትናንትና ታዲያ በሰንደርላንድ እና በሼፊልድ ዩናይትድ መካከል ነበር ጨዋታው የተካሄደው። የብዙዎች ግምት የነበረው ሼፊልድ በድጋሚ በክሪስ ዋይልደር እየተመራ ፕሪምየር ሊጉን ይቀላቀላል የሚል ነበረ ምክንያቱም ሻምፒዮንሽፑ ላይም ሁለቱ ቡድኖች ሲነጻጸሉ ከነበረው አቋም አኳያ ሼፊልድ ሁለተኛ ሆኖ እንኳን ለማጠናቀቅ አቅሙ የነበረው በተወሰኑ መንሸራተቶች ሁለተኛነቱን ያጣ ቡድን ከመሆኑ አንጻር ብዙዎች ወደ ሻምፒዮንሽፑ ወደ ፕሪምየር ሊጉ የሚቀላቀለው ሼፊል ሊሆን ይችላል። በተቃራኒው ደግሞ ሰንደርላንድ እጅ በጣም መጥፎ አቋም ላይ ሆኖ ነው ሻምፒዮንሽፕን ያጠናቀቀው። አምስት ተከታታይ ሽንፈቶችን አስተናግዶ እንደውም ቶፕ ሲክስ መጨረሱ እንደ ተአምር ተቆጥሮለት ነው ሰንደርላንድ ለዚህ የበቃው። ስለዚህ ያሉት ነገሮች ያለው ነባራዊ ሁኔታ ነገሮች ለሼፊልድ የሚያደሉ ይመስል ነበር። ሆኖም ግን ሰንደርላንዶች እድላቸውን በአግባቡ ተጠቅመው ወደ ፕሪሚየር ሊጉ መቀላቀል ችለዋል። ከስምንት ዓመታት ቆይታ በኋላ ነው ሰንደርላንድን በፕሪሚየር ሊጉ መመልከት የቻልነው። ብዙ ጊዜ ይነሳል፣ ሰንደርላንድ ካለው ታሪክ፣ ካለው ደጋፊ፣ ካለው ስቴዲየም፣ ካለው መላው ታሪኩ አንጻር በጣም አንደራቺቨር በጣም ያሳካቸው ስኬቶች በጣም ትንሽ ናቸው ደግሞ ዝቅተኛ ናቸው ተብሎ ይነገርለታል። በጣም ፓሽኔት የሆኑ ደጋፊዎች አሉት። በጣም ስቶሪካል ክለብ ነው። በፕሪሚየር ሊጉ ከተመሰረቱ ረጅም እድሜ ካስቆጠሩ ከዓለማችን ረጅም እድሜ ካስቆጠሩ ቡድኖች መካከል የሚጠቀስ ነው። ስቴዲየም ኦፍ ላይት እንግሊዝ አሉኝ ብላ ከምትኮራባቸው ስቴዲየሞች መካከል አንዱ ነው። ፓሽኑ ድባቡ በጣም የተለየ ነው። የሰንደርላንድ እና ግን ደግሞ በዋንጫ የታጀበ ታሪክ እምብዛም የለውም። በተለይ በቅርብ በዘመናዊ የእግር ኳስ ዓመታትና በጣም ከክብሩ ጋር የማይገናኝ በነገራችን ላይ ውድ አድማጮቻችን ዘንድሮ ሻምፒዮንሺፑን ቡድን የተቀላቀለው ሬክሳም የሚባለው ቡድን ከሶስት አመታት በፊት አይደለም፣ ሻምፒዮንሺፕ ከሻምፒዮንሺፕ በታች ያለው ሊግ ዋን አይደለም፣ ሊግ ዋን ከሻምፒዮንሺፕ በታች ከሊግ ዋን በታች ያለው ሊግ ቱ ያልነበረው ከዛም በታች ሴሚ አማተር የሚባለው ተጫዋቾቹ ፉሊ ፕሮፌሽናል ያልሆኑ ሌላ ስራ እየሰሩ በትርፍ ጊዜያቸው ኳስ የሚጫወቱበት ሊግ ላይ ይጫወት የነበረው ሬክሳምን እነ ሪያን ሬኖልድ እና ሮብ ማኬሌኒ የተባሉት ታዋቂዎቹ የዴድፑል አክተሮች የሆሊውድ አክተሮች ክለቡን ሲገዙት ክለቡን ለመግዛት ተነሳሽነትን የፈጠረባቸው የሰንደርላንድ ታሪክ ነው። ሰንደርላንድ ቲል አይዳይ የሚል አንድ ፊልም አለ፣ ዶክመንተሪ ፊልም አለ እና እሱን ፊልም ከተመለከቱ በኋላ ኦኬ እግር ኳስ አሜሪካ እንደሆነ ይታወቃልና ስለ እግር ኳስ ብዙም እውቀቱ የላቸውም። እንዴ እግር ኳስ እንደዚህ አይነት ፓሽን አለ፣ እንደዚህ አይነት ታሪክ አለ የሚል ተነሳሽነትን ፈጥሮ ሬክሳምን እንዲገዙ ያስገደዳቸው ያ ታሪክ እንደሆነ ይታወቃል። ራሳቸው በአንድ መታቸው የመሰከሩት ነው። የሰንደርላንድ ታሪክ ሬክሳምን ገዝተን ወደ እግር ኳስ ኢንቨስትመንት እንገባ አድርጎናል ሲሉ ተደምጠዋል። አሁን ሬክሳም እነሱ ከገዙት በኋላ የሚገርም አይነት ለውጥ አምጥቶ ከኔሽን ሊግ ወደ ሊግቱ ከሊግ ቱ ወደ ሊግ ዋን ከሊግ ዋን ወደ ሻምፒዮንሺፕ በሶስት ዓመት ሶስት ፕሮሞሽን አሳክቶ በሚቀጥለው ዓመት በሻምፒዮንሺፑ አሁን ከነ ሼፊልድ ጋር ሲጫወት የምንመለከተው ቡድን ሆኗልና ሰንደርላንድ በዚህ ደረጃ በጣም ታሪካዊ በጣም ስቶሪካል በጣም የደጋፊዎች ድባብ ያለው በጣም የሚገርም ስቴዲየም ያለው ቡድን ነው እና ወደ ፕሪሚየር ሊጉ ተመልሷል። ትናንትና ጎል በማስቆጠር ቀዳሚ የነበሩት ሼፊልዶች ነበሩ። በካምቤል አማካኝነት ገና በመጀመሪያው አጋማሽ በ25ኛው ደቂቃ በተቆጠረች ጎል መሪሞን ችለው ነበር። መሪሞን ብቻ ሳይሆን ጨዋታው ላይም በጣም የበላይነት ነበራቸው። በቪኤአር የተሻረ ጎል ነበራቸው። ተደጋጋሚ ያለቀላቸው የጎል እድሎችን ፈጥረው አልተጠቀሙበትም። ሰንደርላንድ የመጀመሪያው አጋማሽ ላይ ጨዋታው ሊያልቅ እና ወደ ሻምፒዮንሺፑ እንደሚቀር የሚያረጋግጥለትን ውጤት ሊያገኝ ይችል ነበር። ነገሮች ግን በዛ መልኩ ሊሄዱ አልፈቀዱም። ሁለተኛው አጋማሽ ላይ በተወሰነ መልኩ ተሻሽሎ የመጣው ሰንደርላንድ በ76ኛው ደቂቃ ላይ በስፔናዊው ኤሌዚየር ማየንዳ ጎል አቻ መሆን ቻለ። በ ሀያ ዓመቱ በሻምፒዮንሺፕ ፕሌኦፍ ፋይናል ጎል በማስቆጠር ሪከርዱን የያዘ ማለት ነው። ይህ በ20 አመቱ ሻምፒዮንሺፕ በትንሽ እድሜው በሻምፒዮንሺፕ ፕሌኦፍ ጎል ያስቆጠረ ተጫዋች የሚለውን ክብረ ወሰን ይህ ተጫዋች ኤሌዚር ማየንዳ ያዘ እና ጨዋታው ባቻ ውጤት የሚጠናቀቅ መሰለ። ዘጠና አምስተኛው ደቂቃ ላይ መደበኛው የጨዋታ ክፍለ ጊዜ ተጠናቆ በጭማሪ ደቂዎች ላይ በ95ኛው ደቂቃ ላይ ቶም ዋትሰን ተቀይረው የገባው ሌላኛው ደግሞ የ19 አመቱ ታዳጊ ጎል አስቆጠረው የራሱ የቡድን አጋሩ ከአመታት በኋላ ያሻሻለውን ሪከርድ በትንሽ እድሜው በሻምፒዮንሺፕ ፕሌኦፍ ጎል ያስቆጠረ የሚለውን ያሻሻለውን ሪከርድ 19 ደቂቃ እንኳን ሳይሞላለት ሪከርዱን አሻሽሎበት ጎሉን አስቆጥሮ የሰንደርላንድ ደጋፊዎችን የዌምብሌ ታዳሚ የሆኑ የጥቋቁሮቹ ድመቶች ደጋፊዎችን በጣም በደስታ ያሳበደ ጎል አስቆጥረዋል። ጨዋታው በዛው ተጠናቋል። ዋሰን በጣም የሚያስገርመው ደግሞ ለክለቡ የመጨረሻውን ጨዋታ ነው ያደረገው። እንደ በርካታ መረጃ እንደሚጠቁሙት ከሆነ ይህ ተጫዋች በሚቀጥለው የውድድር ዓመት የብራይተን ተጫዋች ነው የሚሆነው። ብራይተኖች ይህንን ተጫዋች ማዘዋወራቸውን አረጋግጠዋል። ስለዚህ ዋትሰን ተቀይሮ ገብቶ ለሰንደርላንድ የመጨረሻውን ጨዋታ ሲያስቆጥር እሱ ወደ ፕሪሚየር ሊግ ያልፍ ነበር። እነሱ እንኳን ባያልፉ እሱ ለብራይተን ነበር የሚጫወተው ለፕሪሚየር ሊግ ክለብ ማለት ነው። እና እሱ ሲሄድ ግን ብቻውን መሄድ አልፈለገም። ጎሉን አስቆጥሮ ሰንደርላንዶችንም አሻግሯቸው አብረው ከቀድሞ ክለቡ ጋር ፕሪሚየር ሊጉ ላይ የምንመለከታቸው ነው የሚሆነው ማለት ነው። የ19 ዓመቱ ዋትሰን ጎል አስቆጥሮ ሰንደርላንድ ወደ ፕሪሚየር ሊግ ተቀላቅሏል። ስለዚህ ሰንደርላንድ የዓለማችን ውዱን ጨዋታ አሸንፏል ማለት ነው። ወደ 200 ሚሊዮን ፓውንድ የሚገመት ገንዘብ ሴኪዩር አድርጓል። እርግጠኛ ሆኖ አግኝቷል ማለት ነው። ያለ ማች ጨዋታ ያለ ማንጫን ያሸነፈችው አርጀንቲና ወይ ደግሞ የትኛውም ቡድን ያለ ማንጫን ስላነሳ ወይ የመጨረሻ የፍጻሜውን ጨዋታ አንዷን ጨዋታ ፋይናሏ፣ ለምሳሌ አርጀንቲና ፈረንሳይን ስላሸነፈች የማታገኘው ገንዘብ ወይ ደግሞ የአውሮፓ ሻምፒዮንስ ሊግ ኢንተር ሚላንም ሆነ ፓሪስ ሴንጀርሚ ቢያሸንፉ የማያገኙትን ገንዘብ ወይ ትልልቅ የትኛውም የአውሮፓ ዋንጫ ብንል እያለ ምናነሳቸው የማያገኙትን ገንዘብ ይህንን ጨዋታ ያገኘ ቡድን ያሸነፈ ቡድን ያገኘዋል። ምክንያቱ ደግሞ ያው ፕሪሚየር ሊግን መቀላቀሉ ብቻውን የሚያረጋግጠው የገንዘብ አቅም አለ። ያው የዓለማችን ውድ ጨዋታን ያሸነፉት ና ሁለት መቶ ሚሊዮን ፓውንድ ያገኛሉ ሲባል ይሄ እንደ ሽልማት 200 ሚሊዮን ፓውንድ ቼክ ይዘው የሚሰጣቸው አይነት ነገር አይደለም፣ ግን በእርግጠኝነት ያገኙታል። ምንድን ነው አንድ ቡድን ፕሪሚየር ሊጉ ላይ ስለተሳተፈ ብቻ አንድ አመት ፕሪሚየር ሊጉ ላይ ስለተሳተፈ ብቻ ከቴሌቪዥን ገቢ የሚያገኘው ሊጉ ከቴሌቪዥን የሚያገኘውን ገቢ ሲያከፋፍል እኩል እኩል ለሁሉም በሚያከፋፍልበት ጊዜ ከመቶ ሚሊየን ሚሊዮን ፓውንድ በላይ በቴሌቪዥን ገቢ ብቻ ያገኛል። አንድ ቡድን በፕሪሚየር ሊጉ ላይ ስለተሳተፈ አንድ ሲዝን ስለተሳተፈ ከመቶ 100 ሚሊዮን ፓውንድ በላይ ያገኛል። አንድ አመት ከቆየ በኋላ ደግሞ ፕሪሚየር ሊጉን ቢወርድ ወደ ሻምፒዮንሺፕ ቢመለስ ፓራሹት ፔመንት የሚባል ክፍያ ደግሞ አለ። እሱን ያገኛል። ፓራሹት ፔመንት ከላይኛው ሊግ ወደ ታችኛው ሲወርዱ እንዳይጎዱ ፓራሹት ያው በአረጋግቶ ማሳረፍ እንደሆነ ይታወቃል። ስራው ከፕሌንም ከምንም ከተራራም ላይን ቀስ ብሎ ሳይጎዱ እንዲያርፉ እና ይህ ፓራሹት ፔመንት የሚባለው ፕሪሚየር ሊጉ ላይ ያሉ ክለቦች ጥሩ ገቢ ያላቸው፣ ከፕሪሚየር ሊጉ ወደ ሻምፒዮንሺፕ ሲወርዱ ግን ያ ሁሉ ገቢ ይቀራል እና ክለቡ ደሞዝ መክፈል የሰራተኞች እንትን ማለት የመሳሰሉት ነገሮች ላይ ይቸጋገራል። ስለዚህ አስተራረፉ የተረጋጋ እንዲሆን ተብሎ ፕሪሚየር ሊጉ ለወረዱበት ክለቦች የሚከፍለው ክፍያ አለ ለምሳሌ ዘንድሮ ፕሪሚየር ሊጉን የተቀላቀሉ ቡድኖችን በምሳሌ እናንስ። ኤፕስዊች ታውን ዘንድሮ ፕሪሚየር ሊጉን ተቀላቅሎ ነበረ እንደተመለከት ነው። አንድ ዓመት ቆየ። ልክ አርሰናል፣ ሊቨርፑል፣ ማንችስተር ዩናይትድ እንደሚያገኙት ከመቶ ሚሊዮን ፓውንድ በላይ የቴሌቪዥን ገቢ ኤፕስዊች ያገኛል። ከዛ ደግሞ ወርደዋል። ስለዚህ ኤፕስዊች ታውን በሚቀጥለው የድር ዓመት ከፕሪሚየር ሊጉ ከሚገኘው የቴሌቪዥን ገቢ ለምሳሌ ሌሎቹ ክለቦች ከሚካፈሉት ገቢ አምሳ አምስት በመቶ ይከፈለዋል። ለምሳሌ መቶ ሚሊዮን ፓውንድ ከሆነ 55 ሚሊዮን ፓውንድ እንደ ፓራሹት ፔመንት ለሚቀጥለው ዓመት ይከፈለዋል። ቢወርድም ወርዷል ኦልሬዲ፣ ግን እርግጠኛ ሆኖ 55 ሚሊዮን ፓውንድ ያገኛል። ወደ ፕሪሚየር ሊግ ካልተመለሰ ኤፕስዊች ታውን በሚቀጥለው የውድድር ዓመት ደግሞ 45 ሚሊዮን ፓውንድ ያገኛል ሌላ። ስለዚህ ሁለቱን ስንደምራቸው 45ና 55 100 አካባቢ ይጠጋል ማለት ነው ገንዘቡ፣ የሚያገኙት ገንዘብ እርግጠኛ ማለት ነው እና ሁለት ዓመት ያገኛል። በሁለት ዓመት ውስጥ ወደ ፕሪሚየር ሊግ ከተመለሰ ካልተመለሰ ለምሳሌ ኤብስዊች ታውን ዘንድሮ እንደመጣ ነው የተመለሰው። ስለዚህ የሶስተኛውን ዓመት አያገኝም። የሁለቱን ዓመት ፓራሹት ፔመንት እና የዘንድሮውን ዓመት ገቢ አንድ ላይ ግን ወደ ሁለት መቶ ሚሊዮን ፓውንድ ኤብስዊች አረጋግጧል ነ አግኝቷል ኦልሬዲ ማለት ይቻላሉ። ምክንያቱም ያው ብሩ እንደሚገኝ ከተረጋገጠ እርግጥ ከሆነ መጠቀሙ ብዙ ስለማይከብድ ማለት ነው። አንድ ዓመት ቆይቶ ግን የወረደ ቢሆን አሁን ኤብስዊች ዘንድሮ መጣ፣ አልወረደም። በሚቀጥለው ዓመት ሁለተኛ ዓመት ፕሪሚየር ሊግ የተሳትፎ ቢወርድ ጭራሽ ሶስተኛ ዓመት ደግሞ ፓራሹት ፔመንት ክፍያ አለ። ወደ 16 ሚሊዮን ፓውንድ አካባቢ የሚጠጋ ሌላ ክፍያ ደግሞ ያገኛል። ስለዚህ እነዚህ ሲደማመሩ ከ200 ሚሊዮን ፓውንድ በላይ አንድ ክለብ ያረጋግጣል ማለት ነው። ካልወረደ ደግሞ ይሄን ዓመት ደግሞ ቀጣዩን ዓመት ካልወረደ ደግሞ ሌላ የፕሪምየር ሊግ 100 ሚሊዮን ፓውንድ ሴኪውር እንደሚያደርግ ይታወቃል። ስለዚህ ሁለት ዓመት ከቆየ ደግሞ ክለቡ ጭራሽ ከ300 ሚሊዮን ፓውንድ ምናምን በላይ ይሆናል ገቢው ማለት ነው። ስለዚህ አንዷን ሻምፒዮንሺፕ ፕሌይ ኦፍ ማሸነፍ ይህን ሁሉ ያሳካል። ለምሳሌ ሻምፒዮንሽፕ ላይ አንደኛና ሁለተኛው የጨረሱት ቡድኖች አሉ። ለምሳሌ ሊድስ እና በርሌ ይህን ገንዘብ አያገኙም? ወይ ያገኛሉ፣ ግን እነሱ አንድ ጨዋታ አሸንፎ አይደለም ያገኙት። አመቱን ሙሉ የደረጃ ሰንጠረዣቸው ወደ ሻምፒዮንሽፑ በቀጥታ ስላስገባቸው አንደኛው ነው ስለጨረሱ፣ በሊግ ነው ያገኙት። ይሄ ግን አንድ የፍጻሜ ጨዋታ ማሸነፍ አውቶማቲካሊ ፕሮሞት ስለሚያስደርግ በዛች ጨዋታ ሁሉም ነገር ይገኝበታል የሚለው ነው እና ይህንን አሳክተዋል ማለት ነው ሰንደርላንዶች። ጆብ ቤሊንግሃም የጁድ ቤሊንግሃም ወንድም የሰንደርላንድ ዋነኛ የማል ሜዳ ሞተር እንደሆነ ይታወቃል። ወደ ፕሪምየር ሊጉ ተቀላቅሏል። ትላንትና ቤሊንግሃም በኢንስታግራም ገጹ ፕራውድ ሞመንት ብሎ ፖስት አድርጎታል። የወንድሙን ምስል በጣም ምስል የመልክ ራሱ ተመሳስሎች ያላቸው ወንድማማቾች ናቸው። ሁለቱም በበርሚንግሃም ያለፉ ናቸው። አሁን ጆብ ሰንደርላንድ ይገኛል። ወንድሙ ሪያል ማድሪድ ነው የሚገኘው። የሚቀጥለው የድር አመት በፕሪሚየር ሊጉ የምንመለከተው ነው የሚሆነው። በፕሪሚየር ሊጉ ምናልባት ሰንደርላንድ ዘንድሮ በወጣቶች የተገነባ ባለፉት ጥቂት አመታት በወጣቶች የተገነባ ቡድንን ያሳየን ቡድን እንደሆነ ይታወቃል። ሁሌም ወጣቶችን የሚያመጣ ከተለያዩ ክለቦች ወጣቶችን የሚያዛውር ቡድን ነው ሰንደርላንድ እና አሁንም ወደ ፕሪሚየር ሊጉ ሲመጣ በወጣቶች የተገነባውን በእድሜ ትንሹን አማካይ እድሜው ትንሽ የሆነውን ቡድን ይዞ ነው ሰንደርላንድ የሚመጣው ከእነዚህ ወጣቶች አንዱ ጆብ ቤሊንጋም ነው። ጥቋቁሮቹ ድመቶች ፕሪሚየር ሊጉን ተቀላቅለዋል። በሚቀጥለው የወድር ዓመት የሰሜን ምስራቅ ደርቢ የታይኒ ሳይድ ደርቢ የሚባለው የኒውካስል ዩናይትድ እና የሰንደርላንድ ደርቢ በፕሪሚየር ሊጉ ይመለሳል። ሁለቱም ቡድኖች ዘንድሮ የሚገራርም አቺቭመንቶችን አሳክተዋል። ኒውካስል ዩናይትድ በዌምብሊ ከአመታት በኋላ ከሰባ ዓመት በላይ ቆይታ በኋላ ዋንጫ አሳክቷል። ካራባዎን አሳክቷል። እዛ ዌምብሊ ላይ ደግሞ ሰንደርላንድ ወደ ፕሪሚየር ሊግ መቀላቀል ችሏል። በሚቀጥለው የውድድር አመት ሁለቱ ውድኖች የሚያደርጉት የደርቢ ፍልሚያ ፍትጊያ እጅጉን የሚጠበቅ ጨዋታ ነው። ሰንደርላንድ የፕሪሚየር ሊጉ አካል ሆነዋል። ኤፕስዊች ታውን፣ ሳውዛምት ና ሌስተር ሲቲ ወደ ታች ወደ ሻምፒዮንሺፕ ሲመለሱ፣ ሊድስ በርሌ ና ሰንደርላንድ ወደ ፕሪሚየር ሊጉ የተመለሱ ክለቦች ሆነዋል። የዓለማችን ውዱ ጨዋታም በዚህ መልኩ ትናንትና ተካሄደዋል ማለት ነው። ሌላም የፍጻሜ ጨዋታ ትናንትና ተካሄዶ ነበር ወደ ፈረንሳይ ስናቀና የኩፕ ደ ፍራንስ የፈረንሳይ ጥሎ ማለፍ ዋንጫ ፍጻሜ ተካሂደው ነበር። በፓሪስ ሴን ጀርሜን እና በስታደ ረሚስ መካከል ተካሂደው ነበር። ፔዤዎች የሊዩስ ኤኔርኪ ስብስብ ሬምስን ሶስት ለባዶ ቦ ነው ውጤት አሸንፎ ሻምፒዮን መሆን ችሏል። ብራድሌይ ባርኮላ ሁለት ጎሎችን አስቆጥሯል። በመጀመሪያው አጋማሽ በ16ኛው እና በ19ኛው ደቂቃ አሽራፍ ሃኪሚም እንዲሁ በመጀመሪያው አጋማሽ ሌላ ጎል አስቆጥሮ ፔዤ በሲዝኑ ሁለተኛውን ዋንጫ እንዲያሳካ አድርጓል። እንደሚታወቀው የሊ ሻምፒዮን መሆናቸውን ቀድሞ ነው ያረጋግጡት። አሁን ሁለተኛው ዋንጫ አሳክተዋል። የሚቀጥለው ሳምንት ቅዳሜ የአውሮፓ ሻምፒዮንስ ሊግ ፍጻሜን ከኢንተር ሚላን ጋር ያደርጋሉ። ይህንን ጨዋታ የሚያሸንፉ ከሆነ ሊዩስ ኤነርኬ በፓሪስ ሴንጀርሜ ታሪክ ፐርፌክት ትሬብል ያሳካ ምክንያቱም የአውሮፓ ሻምፒዮንስ ሊግ የሌለው ትሬብል እንደ ሪል እንደ ትክክለኛ ትሬብል አይቆጠርም። አንዳንዴ ፕሪምየር ሊግ ላይ አንድ ክለብ ፕሪሚየር ሊጉንም የፌ ካፑንም ካረባውንም ያሳካል፣ ሶስት ዋንጫ አሳክቷል። ግን ኢትስ ኖት ፐርፌክት ትሬብል ይላሉ። ያለ ሻምፒዮንስ ሊግ ትሬብል ማለት ልክ አይደለም። ወይ ደግሞ የአውሮፓ ሊጉን፣ ፕሪሚየር ሊጉን፣ የፌ ካፑን እንደዚህ አይነት ሻምፒዮንስ ሊግን ካሳካ ግን በፔጄ ታሪክ የመጀመሪያውን ፐርፌክት ትሬብል ዊነር ፓሪስ ሴን ጀርሜ ሊሆን እድሉ አለው ማለት ነው። እና ትናንትና እነዚህ ወሳኝ ወሳኝ የሚባሉ የጥሎ ማለፍ ጨዋታዎች ተካሂደዋል። የስፔን ላ ሊጋም ትናንትና የመጨረሻ ሳምንት ጨዋታዎችን አስተናግደዋል። ሪያል ማድሪድ ሪያል ሶሴዳድን ገጥሞ ትናንትና ሁለት ለባዶ በሆነው ውጤት አሸንፏል። ሳንቲያጎ በርናቦ ላይ ክሊያን ኤምባፔ በሰላሳ ስምንተኛው እና በሰማኒያ ሶስተኛው ደቂቃ ላይ ሁለቱ ደቂቃዎች ቁጥራቸው ሲቀየር ተመሳሳይ ናቸው። በ38ኛው እና በ83ኛው ደቂቃ ጎል አስቆጥረው ሪያል ማድሪድ አሸናፊ አድርጓል። የጎል መጠኑንም 31 አድርጓል። በዘንድሮ ነው ወደ ማድሪድ የመጣው ወደ ስፔን የተቀላቀለው፣ በመጣበት ዓመት ፒቺቺን አሳክተዋል። ፒቺቺን ማሳካት ሳይሆን የአውሮፓ ጎልደን ሹዝ የሚባለው ይህ የአውሮፓ ወርቃማ ጫማ ትልልቆቹ ቡድኖች ማነው ትልልቆቹ ሊጎች ላይ ያለው በቃ ወይ ደግሞ የአውሮፓ ከፍተኛው ጎል አስቆጣሪ ማለት ነው። የራሱ ፎርሙላ እንዳለው ይታወቃል። የቶፕ ፋይቭ ሊግ ላይ ያሉ ክለቦች ላይ ያሉ ጎል አስቆጣሪዎች በሁለት ነው የሚባዛላቸው ጎሉ። ከዛ ወረድ ያሉ እርከል ያሉ ቡድኖች ወይም ክለቦች ሊጎች ላይ የሚጫወቱ በአነጥብ አምስት ይባዛል። ለምሳሌ አሁን ብዙ ጊዜ ሆላንድ ላይ የሚጫወቱ ተጫዋቾች ሰላሳ አምስትም ምናምን ያስቆጥራሉ። ግን እነሱ ሲሸለሙ እና ምክንያቱም ያስቆጠሩት ጎል በአነጥብ አምስት ይባዛል። ከዛ ደግሞ ወረድ ያለ ሊግ ላይ የሚጫወቱ በአንድ ብቻ የሚባዛላቸው አሉ። በጣም ብዙ ጎል የሚቆጠርባቸው ሊጎች ደረጃቸው ረድ ያለ ሊጎች ላይ ያሉ እና ከዛ አንጻር አሁን ባለው ሁኔታ ክሊያን ምባፔ ሰላሳ አንድ ጎል አስቆጥረዋል። ከሮበርት ሌቫንዶስኪ በስድስት ይበልጣል። በአርሳ ዛሬ ከቢልባው ጋር ይጫወታል። ስድስት ጎል ያስቆጥራል ተብሎ አይጠበቅም ሌቫንዶስኪ። ስለዚህ ፒቺቺው የክሊያን ምባፔ ሆኗል ብሎ ማንሳት ይቻላል። በሪያል ማድሪድ በተቀላቀለበት አመት ክርስቲያኖ ሮናልዶ ነበር ማድሪድን በተቀላቀለበት የመጀመሪያ ሲዝን ብዙ ጎል አስቆጠረ ተብሎ የሚወራለት ታሪክ የነበረው ቀደም ብሎ ይህንን ክብረ ወሰን አሻሽሎታል። ክሊያን ባፔ 23 አካባቢ ካልተሳትኩኝ አሻሽሎታል። አሁን ደግሞ የአውሮፓ ቶፕ አስቆጣሪ ለመሆን ተቃርቧል ማለት ነው። ትናንትና ሁለት ጎሎችን ማስቆጠሩን ተከትሎ ኤስፓኞል ከላስ ፓልማስ ያደረገውን ጨዋታ ትናንት ሁለት ለባዶ በሆነ ውጤት አሸንፎ በላሊጋው መቆየቱን አረጋግጧል። ይህንን ተከትሎ የስፓኞል ደጋፊዎች ካታላናውያን ሜዳውን ወረው ተመልክተን ነበር፣ ዘለው ገብተው። ባለፈው ሳምንት ባርሴሎና ኤስፓኞልን አሸንፎ ነው የላሊጋ ሻምፒዮን መሆኑን ያረጋገጠው። ይህ ድል ለባርሳ ድል ማስመዝገቡ ወይ ደግሞ የላሊጋ ሻምፒዮንነት ማረጋግጡ ብቻ ሳይሆን መሪር ተቀናቃኙን የከተማ ደርቢውን ኤስፓኞልንም ወደ ታችኛው ወደ ሴጉንዳ ሊግ የላከው ይመስል ነበር፣ የወረደ ይመስል ነበር። ኤስፓኞል ትናንትና ላስፓልማስን ማሸነፉን ተከትሎ ተርፏል ና ደጋፊዎች የሚገርም ደስታ አገላለጽ ነበረ የነበራቸው ወደ ሜዳው ዘለው ገብተው ደስታቸውን ሲገልጹ የተመለከትንበት ሁኔታም ተፈጥሯል ትናንትና ሌጋኔስ እና ሪያል ቫዮዴሊድ ሶስት ለባዶ ሌጋኔስ ቫዮዴሊድን ባያሸንፍም ተያይዘው ወደ ሴጉንዳ ወደ መጡበት ተመልሰው ሁለቱም ወራጅ ሆነዋል ዲፖርቲቮ አላቬዝ ከኦሳሱና አንድ ለአንድ ሄታፌ ከሴልታ ቪጎ ያደረጉትን ጨዋታ ሴልታ ሁለት ለአንድ በሆነ ውጤት አሸንፏል ቫያካኖ እና ማዮርካ ያደረጉት ጨዋታ እንዲሁ ዜሮ ለዜሮ በሆነ አቻ ውጤት ተጠናቋል። በጣሊያን ሴሪኤም ትናንትና ሁለት ጨዋታዎች ተካሂደው ነበረ። ቦሎኛ አስደናቂው ቦሎኛ ዘንድሮ በድንቅ ግስጋሴ ዋንጫውን የኮፓ ኢታሊያን ያሳካው ድንቁ የቪንሴንቶ ኢታሊያ ነው። ቦሎኛ ትናንትና ከጄኖዋ ጋር ያደረገውን ጨዋታ በሜዳው ሶስት ለአንድ በሆነ ውጤት ተሸንፏል። ትናንትና ያልተጠበቀ አስገራሚ ሊባል የሚችል ውጤት ነበር። ቪቲኒያ እና ቬንቺሪዮ ነው ሁለቱን ጎሎች ለ ጄኖ ያስቆጠሩት ቦሎኛን ኦርሶ ሊኒ ከሽንፈት ላይ ያድነችውን ጎል አስቆጥሮለታል። ኤሲ ሚላን ከኤሲ ሞንዛ ጋር ያደረገውን ጨዋታ ሁለት ለባዶ በሆነ ውጤት ያሸንፏል። ኤሲ ሚላን በጋቢያና ሲዝኑ እንደተጠናቀቀ አሁን መጠናቀቁ ነው። ኦልሬዲ ክለቡን የሚለቀው ይለቃል ተብሎ የሚጠበቀው ዣ ፌሊክስ ባስቆጠሯቸው ጎሎች ሁለት ለባዶ በሆነ ውጤት ያሸንፏል። ሞንዛ ወደ ሴሪ ቢ ተመልሷል። ኦፊሻሊ ወርዷል ማለት ነው። የአድሪያኖ ጋሊያኒው ከዚህ ቀደም በኤስ ሚላን ባለቤትነት የሚታወቁት ሲልቪዮ ቤርሉስኮኒ የጣሊያን የቀድሞ ጠቅላይ ሚኒስትርና አሪያኖ ጋሊያኒ ያስተዳድሩት የነበረው እና ሲልቪዮ በርሊስኮኒ ካረፉ በኋላ የእሳቸው ጓደኛ ጋሊያኒ የሚያስተዳድሩት ሞንዛ በአሌሃንድሮ ኔስታ የሚመረው ሞንዛ ወደ ሴሪቢ ወርዷል። እነሱን ተክቶ የመጡት እንደሚታወቀው እነ ፒዛ ናቸው። ፊሊፖ ኢንዛጊ የሚመሯቸው እነ ፒዛ አይነቶቹ ክለቦች ደግሞ ተመልሰው የመጡበት ሁኔታ ተፈጥረዋል ማለት ነው። ትናንትና የተካሄዱ ዋነኛ የሚባሉ ጨዋታዎች ይህን ይመስሉ ነበር። ዛሬ የእንግሊዝ ፕሪምየር ሊግ ኦፊሻሊ ያ ይበቃል ይዘጋል። በተመሳሳይ ሰዓት 12 ሰዓት የሚካሄዱ ጨዋታዎች የፕሪሚየር ሊጉ የመጨረሻ መርሐ ግብር ይሆናሉ። ሊቨርፑል ሻምፒዮንነቱን ያረጋገጠው ሊቨርፑል ከክሪስታል ፓላስ ጋር ዛሬ ይጫወታል። በአንፊልድ ነው የሚደረገው። ሊቨርፑልና ፓላስ ዘንድሮ እንግዲህ የፕሪሚየር ሊግና ኤፌ ካፕን ያሳኩ ቡድኖች ናቸው። የአመቱን የመጨረሻ ጨዋታቸውን ሁለቱ ነው የሚያደርጉት። የሚቀጥለው የድር አመትን የመክፈቻ ጨዋታ ሁለቱ ነው የሚያደርጉት ና የኮሚኒቲ ሽልድ እንደሆነ ይታወቃል። የእንግሊዝ እግር ኳስ መከፈት ማብሰሪያ ጨዋታ የኤፌ ካፕና የፕሪሚየር ሊግ ሻምፒዮኖች እርስ በርስ የሚያደርጉት ጨዋታ ነው። ስለዚህ ሊቨርፑልና ፓላስ ይዘጉታል፣ ሊቨርፑልና ፓላስ ይከፍቱታል ማለት ነው የእንግሊዝን እግር ኳስ ዘንድሮ። ዛሬ ይጫወታሉ ለ አውሮፓ ሻምፒዮንስ ሊግ ተሳትፎ የአውሮፓ እግር ኳስ ተሳትፎ ለማግኘት የሚደረገው ፉክክር ግን ስቲል አለ፣ አላበቃም። በፕሪምየር ሊጉ በተለይ ኖቲንጋም ፎረስ ከቼልሲ የሚያደርጉት ጨዋታ ትርጉሙ ብዙ ነው። ሁለቱም ቡድኖች ይህንን እድል የማሳካት ተስፋ ስላላቸው ማለት ነው። ኒውካስል ከኤቨርተን ይጫወታል ሴንት ጄምስ ፐርክ ላይ። ኦልትራፎርድ ላይ ማንቸስተር ዩናይትድ እጅግ በጣም አሰቃቂ ሲዝን እያሳለፍ ያለውና የዩሮፓ ሊግ ሲዝን እንደ ኮምፐንሴሽን፣ እንደ ማካካሻ ይሆናል ተብሎ ሲጠበቅ የነበር የዩሮፓ ሊጉንም ያጣው ማንቸስተር ዩናይትድ ሌላኛው የአውሮፓ እግር ኳስ ተሳትፎ ጥረት ትግል እያደረገ የሚገኘውን አስቶን ቪላን በሜዳው የሚገጥምበትም ጨዋታ ይጠበቃል። ወራጁ ሳውዝሃምፕተን በሴንት ሜሪ የመጨረሻ ጨዋታውን ከአርሰናል ጋር አድጎ ፕሪምየር ሊጉን ይሰናበታል ይሆናል። የዩሮፓ ሊጉ ሻምፒዮን ቶትና ሞስፐር ከብራይተን ጋር በሜዳው ዋይት ሃርት ሌን ሲጫወት፣ ወልቭስና ብሬንትፎርድ እንዲሁ ሞሌኒው ላይ ጨዋታቸውን ያደርጋሉ። በተለይ ግን የቼልሲና የኖቲንጋም ፎረስት ጨዋታ ዛሬ በጣም በከፍተኛ ትኩረት በከፍተኛ ጉጉት የሚጠበቅ ጨዋታ ነው የሚሆነው። የስፔን ላሊጋም ጨዋታዎችን ያደርጋል። አትሌቲኮ ቢልባው ከባርሴሎና ሳንማሜስ ላይ ይጫወታሉ። ቢልባው እንዲሁ የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት እየጣረ እየተጋ ያለ ቡድን ነው። ከሻምፒዮኑ ባርሴሎና ጋር ምሽት አራት ሰዓት ይጫወታሉ። ከዛ ቀድሞ ግን ቀን ዘጠኝ ሰዓት ላይ ዢሮና ከአትሌቲኮ ማድሪድ እንዲሁም ደግሞ አስራ አንድ ሰዓት ከሩብ ላይ ቪያሪያል ከሴቪያ ጋር ይጫወታሉ። ናፖሊ ሻምፒዮንነቱን ያረጋገጠለት የጣሊያን ሴሪያም ዛሬ ቀሪ ጨዋታዎችን ያደርጋል። አትላንታ ከፓርማ፣ ኢምፖሊ ከሄላስ ቬሮና፣ ላዚዮ ከሌቼ፣ ቶሪኖ ከሮማ ዩድኔዜ ከፊዮረንቲና ቬኔዚያ ከጁቬንቱስ ይጫወታሉ። ሮማ ወደ አሰልጣኝ ክላውዲዮ ራኒየሪ ከተረከቡት በኋላ እጅግ በጣም ከታችኛው የደረጃ ሰንጠረ ጀርከን ከፍ ብሎ አሁን የአውሮፓ እግር ኳስ አሳትፎን አረጋግጧል። ዩሮፓ ሊግ ቢያንስ መሳተፎን አረጋግጧል። ዛሬ ግን የሚያሸንፍ ከሆነና ና እነ ላዚዮ ነጥብ የሚጥሉለት ከሆነ ሻምፒዮንስ ሊግንም አረጋግጦ ራኒየሪ ሊሰናበት ይችላል። ክላውዲዮ ራኒየሪ በዚህ ቡድን የሰሩት ተአምር ታሪክ የሚያወሳው ተአምር እንደሆነ ማንሳት ይቻላል። በጣም የሮም ኦሎምፒክ ስቴዲየም ታዳሚዎችም ባለፈው በመጨረሻ ጨዋታ የሸኙበት መንገድ ይህንን የሚያሳይ ነው። ስልጣኝነቱን ከለቀቁም በኋላ ክለብ ውስጥም በሌላ ኃላፊነት ሊሰሩ እንደሆነ መረጃዎች እየወጡ ይገኛሉ። የጣሊያን ሴሪም ዛሬ በዚህ መልኩ ድምዳሜውን ያገኛል ማለት ነው። ስለዚህ የአውሮፓ ትልልቅ ሊጎች በዛሬው ዕለት ድምዳሜያቸውን ያገኛሉ። እነ ኤር ዲቪዚየም እንዲሁ ዛሬ ነው ሁሉም ነገር የሚያበቃላቸው፣ ድምዳሜያቸውን ያገኛሉ። በሚቀጥለው ሳምንት የአውሮፓ ሻምፒዮንስ ሊግ ይካሄዳል ቅዳሜ። ከዛ በፊት ረቡዕ ኮንፈረንስ ሊግ ይካሄዳል። ከዛ በኋላ የሲዝኑ መደበኛ የምንለው ሲዝን በዚህ መልኩ ያበቃል። ክረምት ላይ የ ዓለም ክለቦች ዋንጫ ከጥቂት ቀናት ከጥቂት ሳምንታት በኋላ የዓለም ክለቦች ዋንጫ የፊፋ የመጀመሪያው የዓለም ክለቦች ዋንጫ ይካሄዳል ከዛ በኋላ ሁሉም ነገር ዝውውርና ዝውውር የሚሆንበት እድል ይኖራል ማለት ነው ወደ ተመልካቾቻችን ዛሬ በተወዳጁ ብስራት ኤፍኤም 101.1 ከ9 ሰዓት ጀምሮ በተለያዩ ባልደረቦች ዓመቱ ሙሉ ለእናንተ የእግር ኳስ ጨዋታዎችን ሲያስተላልፉ የነበሩ ባልደረቦች ከመሰለ መንግስቱ ጋር ቆይታ የሚያደርጉበት ጊዜ እንዲሁም ደግሞ የፕሪሚየር ሊግ መዝጊያ ልዩ ስነስርዓት ይካሄዳል። ስለዚህ ይህንን ፕሮግራም በተወዳጁ ብስራት ኤፍኤም አንድ መቶ አንድ ነጥብ ባንድ የሬዲዮ ሞገድ እንዲሁም ደግሞ በብስራት ቲቪ ዶት ኮም ዌብሳይታችንና በዚሁ ዩቲዩብ ቻናል ላይ እንድትከታተሉ እየጋብዝን የዛሬውን ብስራት ሃይላይታችንን እዚህ ጋር እናጠናቀቃለን። ፕሮግራሙን እየመራው ዘውዱ በሬሳ፣ በካሜራው ምዕረት መሰለ፣ አብረን ነበርን። ሳምንት በሌላ ርዕሰ ጉዳይ፣ በሌሎች ጨዋታዎች፣ በሌሎች ሀሳቦች እስክንገናኝ ቸርን ሰንበት።